ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ትላንትና የተለቀቀው ቪዲዮ በብዙ እንደጠቀማችሁ ተስፋ አደርጋለሁ። አስር ጥያቄ ኤዲት ተደርጎ ያልተለቀቀ እጅ ላይ ስለቀረ ለእናንተም ሊጠቅማችሁ ስለሚችል በዚህ በቀጣይ ለቅቄላችኋለሁ ማለት ነው። ታዲያ አንድ ማሳሰቢያ አለኝ። ሰኔ አምስት ለምትፈተኑ በሙሉ ኤግዚት ለምትወስዱ ማለት ነው እንዲሰራላቸው የምትፈልጉት ኤግዚት ጥያቄዎች እጃችሁ ላይ ካሉ ዲስክሪፕሽን ላይ ሊንክ ማድረገው ቴሌግራም ግሩፓችን ላይ በመግባት እና እዛ ላይ በመልቀቅ በአፋጣኝ ለእናንተ እንሰራላችኋለሁ ማለት ነው። በተረፈ ለምትፈተኑ ሁሉ መልካም እድል ይጠማችሁ እያልኩኝ መልካም ቆይታ። እንደ ሜዲካል ላብራቶሪ ሳይንቲስት ሬጀንቶችን ስቶር ስናደርግ በአፕሮፕሬት ቴምፕሬቸር ነው። የስራ ቀናችን ሲያልቅ ሁሉንም አቀፋፍተን ዘጋግተን ስቶር የሚደረጉትን ደግሞ ስቶር አድርገን የምንሄደው እኛ ከሆንን ፍሪጅ ውስጥ ስቶር መደረግ የማይችለው የቱ ነው? ነው ጥያቄው። ካልቸር ሚዲያም ብንወስድ ፍሪጅ ውስጥ እስቶር ከሚደረጉ ነገሮች ውስጥ አንዱ ነው። ይህም የማይክሮበል እድገትን ስለሚገታ ስሎዳውን ስለሚያደርግልን ነው። ካልቸር ሚዲያውም እስቴብል በሆነ መንገድ እንዲያደርና ከኮንታሚኔሽን ነፃ ሆኖ ለቀጣይ ቀን እንዲያገለግል ይረዳናል። ሁለተኛው ፕሬግናንሲ ቴስትን ደግሞ ብንወስድ ይሄ አቹም ቴምፕሬቸርንም ከፈለግን ደግሞ ፍሪጅ ውስጥም ስቶር ማድረግ ይቻላል። ከሁለት እስከ 30 ዲግሪ ሴልሺየስ ውስጥ ስቴብል ሆኖ መቆየት ይችላል። በዚህ ቴምፕሬቸር ማስቀመጥ እንችላለን። ከዚህ ግን መብረጥ የለበትም። አርፒር ቴስት ኪቶችንም ብንወስድ እነዚህም ከሁለት እስከ 8 ዲግሪ ሴልሺየስ ባለው ቴምፕሬቸር ስቶር መደረግ ይችላሉ። ዩሪናሪ ዲፕስቲክ ግን ስቶር የሚደረገው በሩም ቴምፕሬቸር ብቻ ነው። ፍሪጅ ውስጥ ብናሳድረው ኮንደንሴሽን እንዲፈጠር በማድረግ ኬሚካል ፓዶቹ ኢንተግሪቲያቸው እንዲቀንስ አፌክት እንዲደረግ ይሆናል ማለት ነው። በዚህ መሰረት ፍሪጅ ውስጥ ስቶር መደረግ የማይችለው ዩሪናሪ ዲፕስቲክ ነው፣ መልሱ ቢ ይሆናል። የዩራ ኬሚካል ሜዥርመንት ሜቶድ የሚያሳየው የትኖ ነው? ጥያቄው የዩራ ኬሚካል ዲተርሚኔሽን ፕሪንሲፕልን ስንመለከት ዩሪያን ከዳያሴታል ሞኖክሲን ጋር ኮንደንስ በማድረግ የተፈጠረውን ክሮሞጅን ዳይዛይን በአምስት መቶ አርባ አብዞርቤሽን የምናነብበት ነው። ስለዚህ መልሱ ቢ ይሆናል። ላዩሪያ የምንጠቀመው ሳምፕል ሴረም ወይም ደግሞ ሄፐርናይዝ ፕላዝማ ነው። ኤሌ ደግሞ ፍሎራይድ እና ሲትሬትን አንቲካጉላን የያዘ ቲዩብ ወይም ደግሞ ፕላዝማ ሳምፕልን ላዩሪያ ሜርመንት መጠቀም አንችልም ይላል። ትክክል ነው፣ መጠቀም አንችልም። ነገር ግን ጥያቄው ስለ ፕሮሲጅር ሳይሆን ስለ ፕሪንስፕል ስለሆነ መልሱ ቢ ይሆናል። አሬኔ ሲንተሳይዝ የሚደረግበት ስትራንድ ማን ሆነው? ጥያቄው አንድ ዴፊኒሽኖቹን እንመልከት ቴምፕሌት ስትራንድ ማለት ዲኤንኤ ስትራንድ ሆኖ ሜሴንጀር አርኤንኤን ኮድ የሚያደርግልን ነው የዲኤንኤ ሄሊክሱ አንዋይን ከተደረገ በኋላ ሶስትና አምስት የተባለ ሁለት ዳይሬክሽን አለው ሶስት ኮዲንግ ስትራንድ እንለዋለን አምስት ደግሞ ቴምፕሌት ስትራንድ እንለዋለን ስለዚህ ቴምፕሌት ስትራንድ አርኤንኤን ሜሴንጀር አርኤንኤን ኮድ የሚያደርግልን ነው ነን ቴምፕሌት ስትራንድ ማለት ኮዲንግ ስትራንድ ወይም ሴንስ ስትራንድ የምለው ነው። በጂን ኤክስፕሬሽን ጊዜ ትራንስክሪፕሽን ፕሮሰስ ላይ ሚሴንጅር አርኤንኤ እና ኮዲንግ ስትራንድ ሲኩዌንሳቸው ተመሳሳይ ነው የሚሆነው። ሲና ዲሌ ያሉት ሴንስ ስትራንድ እና ዴኔ ኮዲንግ ስትራንድ የምላቸው ከነን ቴምፕሌት ስትራንድ ጋር ተመሳሳይ ናቸው። የስም ለውጥ ነው ያላቸው። ስለዚህ አር ኤን ኤን ሜክ የሚያደርግልን ቴምፕሌት ስትራንድ ወይም ነን ኮዲንግ ስትራንድ ነው። መልሱ ኤ ይሆናል። እንደ ሜዲካል ላብራቶሪ ፕሮፌሽናል በኳሊቲ ላይ ያለን ሮል ምንድን ነው ነው ጥያቄው። አንድ በአንድ እስኪ ዴፊኔሽኖቹ እናያቸው። ቴስቲንግ ቴስቲንግ ማለት ሩቲን የሆነ በየቀኑ የምናደርገው ታስኮቻችን አክቲቪቲዎቻችን ናቸው እንጂ ፕራይመሪ ኳሊቲ አክቲቪቲ አይደለም። ቢሌ ደግሞ ኳሊቲ ኦዲት ይላል። ኳሊቲ ኦዲት ማለት የአንድን ኳሊቲ ስታንዳርዱን ቼክ ማድረግ ኢምፕሩቭመንት የሚያስፈልገው ኤሪያ ላይ እንዴት መስራት እንዳለብን ማወቅና እነዛን ቦታዎች ደግሞ አይደንቲፋይ ማድረግ ነው ኳሊቲውን ኦዲት ማድረግ ማለት ነው። ሲሌ ቱል አይዴንቲፊኬሽን ይህም ኳሊቲን ሰፖርት ያደርጋል። ነገር ግን ለኳሊቲ ስታብሊሽመንት ፕሮሰስ እንደ ሰከንዳሪ ነው የሚወሰደው እንጂ እንደ ፕራይማሪ አክቲቪቲ አይወሰድም። ዲፋይኒንግ ፕሮሰስ ደግሞ ለሜዲካል ላብራቶሪ ኮንሲስተንሲውን ለመጨመር አኪሬንሱን ለመጨመር እንዲሁም ስታንዳርዱን ስታብሊሽ ለማድረግ ኮር የሆነ የኳሊቲ አክቲቪቲ ዲፋይኒንግ ፕሮሰስ የምለው ነው። በዚህ መሰረት መልሱ ዲ ይሆናል። ከምርጫዎች ውስጥ አንዱ ከአንድ ላብራቶሪ ቴክኒሽያን ኤክስፐርት ከሚደረጉ ኤቲካል ቫሊውስ ውስጥ አይጠቃለልም የትኖ ነው ጥያቄው። ለምሳሌ ለአንድ ታካሚ የሽንትናሙና እንዲያመጣልን እንዲያመጣለን ከሆነ የተፈለገው ለሽንትናሙና የምንጠቀምበትን ቦትል ወይም ዕቃ ላይ እንዲያመጣብን ስሙን ሌብል አድርገን ለታካሚው መስጠት ይኖርብናል። እንዲሁም ናሙናው ከሰገራ እንዲሁም ከሌሎች ነገሮች ጋር እንዳይቀላቀል በተለይ ደግሞ ፈርስት ሞርኒንግ ዩሪን፣ ራንደም ዩሪን፣ ቴኒፎር አውር ዩሪን እንደዚህ ተከፋፍሎ ከሆነ እንዴት ማምጣት እንዳለበት ለታካሚው ሪዳይሬክት ማድረግ ይኖርብናል ከነ ብዛቱም ጭምር ማለት ነው። ኤሌ ግን የሚለው ታካሚው ከፈለገ ያመጣል ደስ ካላሰኘው ደግሞ ይተዋል የሚለው ነው። ይሄ ልክ አይደለም። ፊዚሻኑ ዶክተሩ የናሙናውን ውጤት ማየት እስከፈለገ ድረስ ለታካሚው እንዴት ማምጣት እንዳለበት ዳይሬክት ማድረግ የላ ላብራቶሪ ቴክኒሽያኑ ስራ ነው የሚሆነው። ስለዚህ ኤ ልክ አይደለም፣ መልሱ ኤ ይሆናል። ሲስት ስቴጅ ኦፍ ፕሮቶዞን በትክክል ዲስክራይብ የሚያደርገው የት ሆኖ ነው ጥያቄው። ሲስት ስቴጅን ስንመለከት ይሄ ኢንፌክቲቭ ስቴጅ ነው። ሜን ፋንክሽኑ ፕሮቴክሽን፣ ትራንስሚሽን እና ሚልቲፕሊኬሽን ናቸው። ትሮፖዚት ስቴጅ ደግሞ የምንለው ይሄ አክቲቭ ፊዲንግ እና ሞቴል የሆነ ስቴጅ ነው። ስለዚህ አክቲቭ ስንል ሊቪንግን ያሳያል፣ እንዲሁም ሪፕሮዲስ የሚያደርገው ስቴጅ ትሮፖዚት ስቴጅ ነው ማለት ነው። በዚህ መሰረት መልሱ ቢ ይሆናል። የላብራቶሪ ስታፍ ኮሚሽን ጄኔራል ጎል ለማጽደቅ ስታብሊሽ ለማድረግ የሚረዳ ስቴፕ የት ኖ ነው ጥያቄው። ጀነራል ጎልስ ስታብሊሽ ለማድረግ መጀመሪያ መውሰድ ያለብን ስቴፕ የላብራቶሪውን ፕራይማሪ ኤክስተርናል ጎል ስቴት ማድረግ ነው። ይህም የላብራቶሪውን ሪሊያቢሊቲ እንዲሁም የሪዛልቱን አኪሬሲ ለማረጋገጥ ነው። ጀነራል ጎልስን ስታብሊሽ ስናደርግ መጀመሪያ ማድረግ ያለብን ጀነራል የሆነ የላብራቶሪን ፕራይማሪ ጎል ስቴት ማድረግ ነው። መልሱ ዲ ነው የሚሆን ከምርጫዎች ውስጥ አንዱ ስለ ዲስትለር እና ስለ ዲስትሌሽን ልክ አይደለም ነው የቱ ነው ጥያቄው። ኤሌ ስንመለከት ዲስትልድ ዋተር ሎ ኤሌክትሪካል ኮንዳክቲቪቲ አለው ፔጁም ከኒውትራል ጋር የተቃረበ ነው፣ ነገር ግን እስቴራል አይደለም ይለናል። ዲስቲልድ ዋተር ኤሌክትሪካል ኮንዳክቲቪቲው ሎ ነው። ፔችም ከኒውትራል ጋር የተቃረበ ነው፣ ወደ ሰባት ይጠጋል። ነገር ግን ስቴሪያል ነው። ስቴራል አይደለም የሚለው ኤን ፎርስ ያደርገዋል ማለት ነው። ቢሌ ስንመለከስ ዲስትሌሽን ዋተር ሶሊብል የሆኑ ሳልቶችን ሪሙቭ ያደርጋል ይላል፣ ይህም ልክ ነው። ሲና ዲሌም የተጻፉት ነገሮች ልክ ናቸው። በዚህ መሰረት ትክክል ያልሆነው ኤ ነው፣ መልሱ ኤ ይሆናል። የቲስ አጅናታ እና የቲስ ሆሊየምን እንቁላል በማይክሮስኮፕ ስለማይለይ እነሱን ዲፍረንሽት ለማድረግ መጠቀም ያለብን የት ሆኖ ነው? ጥያቄ። ቲስ አጅናታ እና ቲስ ሆሊየም ኤግስቴጃቸው በማይክሮስኮፕ አይደንቲፋ አይደረግም። ኦልሞስት በሚባል ደረጃ ተመሳሳይ ናቸው። እነዚህንም ለመለየት የምናደርገው ኤፍቢ ስቴኒንግ ነው። በዚህ ጊዜ ቲ ሳጅናታ አሲድ ፋስት ስለሆነ የፒንክ ቀለምን ይይዝልናል። ቲሶሊየም ግን ነን አሲድ ፋስት ስለሆነ የቀይ ቀለምን አይዝም። በዚህ መሰረት ሁለቱን ዲፍረንሽት እናደርጋለን። መልሱ ሲ ይሆናል። ላብራቶሪ ቴክኒሻኑ የደም ናሙናን ስቶር ወይም ትራንስፖርት ለማድረግ መጠቀም ያለበት የትኖ ነው ጥያቄው የደም ናሙናን እንዲሁም ብለድ ኮምፖነንትስ የምላቸውን ስቶን ለማድረግ እንዲሁም ትራንስፖርት ማድረግ ከፈለግን ከሁለት እስከ ስድስት ዲግሪ ሴልሲየስ ባለው ማስቀመጥ ይኖርብናል። ኮልድ ቼን ማለት ደግሞ ቴምፕሬቸሩን ኮንትሮል ማድረግ የምንችልበት ሰፕላይ ቼን ነው። ይህም በውስጡ አይስ ባክስን ይዛል። ሙቀቱም ከሁለት እስከ ስምንት ዲግሪ ሴልሺየስ አድርገን ብለድ እና በድ ኮምፖነንቶችን ስቶር እንዲሁም ትራንስፖርት ማድረግ ይቻላል። ስለዚህ ላብራቶሪ ቴክኒሽያኑ ኮልቼን ሲስተም ነው መጠቀም ያለበት። መልሱ ዲ ይሆናል። ኖርሞፕላስቲክ፣ ሃይፐርፕላስቲክ እና ሃይፖፕላስቲክ ሪፖርት የሚደረገው ምን አይነት ስሚር ኤግዛሚን ሲደረግ ነው? ነው ጥያቄው። ኖርሞፕላስቲክ ሃይፖፕላስቲክ እና ሃይፐርፕላስቲክ ሪፈር የሚያደርገው የቦን ማሮ ሴሎችን ነው እነዚህን ተርሞች ሴሉላሪታቸውን ኖርማል ከሆነ ኖርሞ ሀይ ከሆነ ሃይፐር ሎ ከሆነ ደግሞ ሃይፖ እያልን የምንጠቀመው ቦን ማሮ ስሚር ኤግዛሚኔሽን ላይ ነው መልሱ ሲ ሆኗል በሄማቶሎጂ ላብራቶሪ ውስጥ ከሚሰሩት የየትኛው ፕሮሲጀር ነው ነው ጥያቄው ናሮ ቲዩብ በቨርቲካል ዳይሬክሽን ዌል ሚክስድ የሆነ አንቲካጉላንት ብለድ ውስጥ እንከተዋለን ከዛም በኋላ ከፕላዝማው እስከ ሬድ ብላድ ሴሉ መካከል ያለውን አንብበን ሪከርድ የምናደርግበት ምን ይባላል ነው ጥያቄው። ይሄ ዳይሬክትሊ የኢኤስ አር ፕሮሲጀር ነው። ዌል ሚክስድ የሆነ ብረድ ከመጣም በኋላ እዛ ውስጥ ናሮቲው በቨርቲካል ዳይሬክሽን ከከተትም በኋላ በፕላዝማውና በሬድ ፕሬሲል መካከል ያለውን ዲፍረንስ ፐር አውር የምናነብበት ይሄ ኢሬትሮሳይት ሰድሜንቴሽን ሬት ወይም ኢኤስአር የምንለው ነው። መልሱ ቢ ይሆናል። ሉኮሳይት እና ብለድ ወይም ማሪቢስ ያለው የሽንት ናሙና አናላይዝ በሚያደርግበት ሰዓት ሺስቶሶማ አግኝቶበታል። ሊያገኝ የሚችለው የሺስቶሶማ ስፒሽስ ምንድነው ነው ጥያቄው። የሽንትናሙና ናሙና ብለድን ኮንቴን አድርጓል። ሲቀጥል ደግሞ ሽንት ላይ ሊገኝ የሚችለው ብቸኛ የሺስቶሶማ ስፒሽስ ሺስቶሶማ ሄማቶቢየም የምንለው ነው። ሺስቶሶማ ማንሶኒ ላርጅ ኢንተስታይን ላይ ነው የምናገኘው። ጃፖኒክም የምለው ደግሞ ስሞል ኢንተስታይን ላይ ነው። ስለዚህ ያገኘው ሺስቶሶማ ሄማቶቢየም ነው መልሱም ሲ ከሚከተሉት ውስጥ ስለ ሪኢመርጂንግ ቫይረስ ዲዚዝ የሚያወራው የት ነው? ጥያቄው ሪኢመርጂንግ ቫይረስ ማለት አንድ ቫይረስ ኮንትሮል ከተደረገ በኋላ የተሰጠውን ክትባት መድኃኒቶች፣ እንዲሁም ሌሎች መንገዶች አልፎ እንደገና ሲከሰት ሪኢመርጂንግ ቫይረስ እንለዋለን። በዚህ ምክንያት ለአንቲቫይራል ድረግስ ሬዚስታንት ይሆናል ማለት ነው። መልሱ ይህ ነው ቆይታ ጥሩ እንደነበረ አስባለሁኝ እንዲሰራላችሁ የምትፈልጉትን ጥያቄ እንግዲህ አሁንም ቴሌግራም ግሩፓችን ላይ በመልቀቅ ኮሜንት ላይም በማስቀመጥ በአፋጣኝ ምላሾችን ለእናንተ ለመስጠት እንጥራለን በተረፈ ይህን አካውንት ሰብስክራይብ ላይክ እና ሼር ማድረግ እንዳይዘነጋ ይህን ቪዲዮ ለሚያስፈልገው ሰው ሁሉ ደግሞ ሼር በማድረግ እይታችንን እንድጨምሩልን በትትና ጠይቃለሁ በተረፈ አሁንም እግዚአብሔር ከሁላችንም ጤና ይጠብቅ እያልኩኝ ለምትፈተኑ ሁሉ መልካም እድል ይግጠማችሁ አመሰግናለሁ